በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በጥቅምት አስራ አራት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ፊልጶስ አሃዱ እምሰብአ ወክሌቱ አርድእት ወሙሴ ብእሴ እግዚአብሔር ወገብረ ክርስቶስ ወአባ አረጋዊ ወመራከዋ ወእለ ምስሌሁ ወዱ ማቴዎስ ወእምራይስ ወአርባእቱ ምዕት ወሰላሳ ወአሃዱ ሰማዕታት ዘነግ ምስባክ መዝሙር መቶ አርባ አራት ከቁጥር አስር እስከ አስራ አንድ ይባረኩከ ጻድቃኒከ ስብሃት ይብሉ ለመንግሥትከ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 ቢታገስ ጸጋን ያገኛልና። በድላችሁ የመጣችሁትን ብትታገሱ ምስጋናችሁ ምንድን ነው? ነገር ግን መልካም እየሰራችሁ የደረሰባችሁን ግፍ ብትታገሱ በእግዚአብሔር ዘንድ የምታስመሰግን ይህች ናት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ስምንት ከቁጥር ሃያ ስድስት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። የእግዚአብሔር መልአክም ፊልጶስን ተናገረው እንዲህም አለው፣ በቀትር ጊዜ ተነሳና፣ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ። ተነስቶም ሄደ። እነሆም የኢትዮጵያ ንግሥት የህንደኬ ጃንደረባ ከሹሞቿ የበለጠ በሃብቷም ሁሉ ላይ በጅሮንድ የነበረ አንድ የኢትዮጵያ ሰው ነበር። እርሱም ሊሰግድ ወደ ኢየሩሳሌም መጣ። ሲመለስም በሰረገላው ላይ ተቀምጦ የነቢዩ የኢሳያስን መጽሐፍ ያነብ ነበር። መንፈስ ቅዱስም ፊልጶስን ሂድ፣ ይህን ሰረገላ ተከተለው አለው። ፊልጶስም ፈጥኖ ደርሶ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው። ፊልጶስም በውኑ የምታነበውን ታውቀዋለህን? አለው ጃንደረባውም ያስተማሪን ሳይኖር በምን አውቀዋለሁ አለው። ወደ ሰረገላውም ወጥቶ አብሮት ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ የመጽሐፉ ቃልም እንዲህ የሚል ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሚሸለተው ፊት እንደማይናገር እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወግዷልና ትውልዱን ማን ይናገራል? ጃንደረባውም ለፊልጶስ መልሶ ነቢዩ ስለማን እንዲህ ይላል ስለ ራሱ ነውን ወይስ ስለሌላ እባክህ ንገረኝ አለው ፊልጶስም አፉን ከፈተ ስለ ኢየሱስም ከዚያው መጽሐፍ ጀምሮ አስተማረው በመንገድ ሲሄዱም ወደ ውሃ ደረሱ ጃንደረባውም እነሆ ውሃ መጠመቅን ምን ይከለክለኛል አለው ፊልጶስም በፍጹም ልብህ ብታመን ይገባሃል አለው ጃንደረባውም መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለው ሰረገላውንም እንዲያቆሙ አዘዘ አቁመውም ፊልጶስና ጃንደረባው በአንድነት ወደ ውሃው ወረዱ አጠመቀውም ከውሃው ከወጡ በኋላ የእግዚአብሔር መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚያ ወዲያ አላየውም፤ ደስ እያለውም መንገዱን ሄደ። ፊልጶስም አዛጦን ወደምትባል ሀገር ደረሰ። በከተማዎችም ሁሉ እየተዘዋወረ ወደ ቂሳርያ እስኪደርስ ድረስ ያስተምር ነበር። ስለ ቃሉ የቃሉ ባለቤት ለኡል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 18 ከቁጥር ሶስት እስከ አራት አልቦ ነገር ወአልቦ ነቢብ ዘኢተሰማዕ ቃሎሙ ውስተኩሉ ምድር ወጻ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 26 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም አያቸውና፣ በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን? አለው። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ፣ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በአስራ ሁለት ዙፋን ትቀመጣላችሁ፣ በአስራ ሁለቱም ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ መቶ እጥፍ ዋጋ ያገኛል የዘለ ዓለም ሕይወትንም ይወርሳል ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ ኋለኞችም ፊተኞች ይሆናሉ ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን